በሽታው ሰውም ነው የሚያድነውም ሰው ነው፣ እና በቃ የሚገለው የሚያድነውም ሰው ነው። ሰው ልጅ እና ኮመንታችሁ በጣም አጽናንቶኛል። ብዙዎች ተሞክሯችሁን ስታወሩኝ፣ በውስጥ እየገባችሁ ስትመክሩኝ፣ የእውነት በጣም ነው ደስ ያለኝ። እንኳንም አወኳችሁ እንኳንም አወኳችሁ። እና አንዳንዴ ወደ ሚዲያ መውጣት እፎይታ አለው። በቃ ብዙ ሰው ሀሳቡን ሼር ያደርጋችኋል፣ ተሞክሮውን ብዙ ነገሩን ሼር ሲያደርግ ብቻ የእኛ ብቻ አይደለን የሚል ስሜት ይመጣል። እና በእርግጥ ብዙ ከኛ በላይ የሚፈታኑ ሰዎች አሉ። ለእኔ ምናልባት እንደአይነት ነገር አጋጥሞ ስለማያውቅ ሊሆን ይችላል በሰዓቱ ያደናግጠኝ ግን፣ አልሐምዱሊላህ ረቢል ዓለሚን። በሰው ልጅ ካልመጣ በሰው ህይወት ካልመጣ ቤተሰቦቻችን ወይ ብቻ ሞት ነው ከባዱ ፈታኝ ነገር ሞት ነው እና ደግሞ ጤና ነው። ከዛ ውጭ ያለው ነገር ሁሉም ትርፍ ነው እና አልሐምዱሊላህ ረቢል ዓለሚን በመምጣታችሁ አዝመተኛል። ብዙዎቻችሁ ሀቂቃ በጣም ነው የኔ ትንሽ እንደሆነ የተሰማኝ እንደሆነ ነው የተሰማኝ ምንም እንዳይመስለኝ ነው ያደርጋችሁኝ እና ብዙዎቻችሁ በቃ ሰባት ሺ ብር ተበልቼ ስድስት መቶ ሺህ ብር እንደዚህ ተበልቼ ባሌ በዚሁ በሞባይል ማኪንግ ሲስተም እንደዚህ ተበልቶ እንደዚህ ተበልተን በኋላ እንደዚህ ተበልተን ስትሉ ማለት ነው። ሀቂቃ ከባድ ነው። በተለይ በስደት ቢኮን ኖሮ ደግሞ ምን ያህል ሊከብድ እንደሚችል ነው የተረዳሁት። እና እኔ እንኳን አገሬ ላይ ነኝ፣ ሰው ጋር ነኝ። አይነቶች እየተባልኩኝ፣ አብሽሪ አላህ በተሻለ ነገር ይተካሻል እየተባልኩኝ ነው። እና ስደት ላይ ሆናችሁ ደግሞ በኋላ የሚያውሉ ሰዎች ስትጨረበሩ፣ በተለያየ ሰው ስትዘረፉ ያለውን ስሜት በቃ ተረዳሁት እና አልሐምዱላ ረቢል ዓለሚን ያገሪለን ያለሁት ይሻማ ደግሞ አላህ አይሳሳትም። አላህ ናምኗአሉሁ ወደ ተሻለ ነገር ታካይ ስለፈለገ ነው። ግን አሁንም እህቶችም ወንድሞችም ተጠንቀቁ። አብዛኞቻችሁ በርግጥ ነቅታችኋል በዚህ ነገር ግን አንዳንድ ጊዜ የሆነ ቀባና ቀበር እናንተ ላይ የተጻፈ ነገር ካለ ይጋረዳችኋልና ይህ ነገር በዚህ ወዲህ የሚበላ ሰው አለ። ዛሬ በዚህ ትበረበራላችሁ። ሶሻል ሚዲያ እየተጠቀማችሁ እንዴት ተሸወዳላችሁ የሚል ኮመንትም ደርሶኛልና ከእናንተ ስጀምር አላህ ከጻፈባችሁ ከምንም ነገር አታመልጡም። የፈለገ አሪፍ ነኝ ብትሉ የፈለገ አዋቂ ነኝ አራዳ ነኝ ብትሉ ከአላህ ትዕዛዝ አታልፍም። እኔ አላህ ትዕዛዝ ነው ነው የማስበው እንጂ ማንም ሞኝ ስለሆነ አይደለም አደለም የሚባለው ወይ ማንም ብልጥ ስለሆነ አይተርፍም። እንደዚሁም ደግሞ እኛ በቃ እራሳችንን ስለጠበቅን ብቻ ከሙሲባ አንጠበቅም እና ይህንን ልትገነዘቡ ይገባል። በአላህ ቀዳና ቀደር እመኑ። የሰው ልጅ ነው እንጂ የማይተካው የሰው ልጅ ያለውን ንብረቱን ገንዘቡን ቢያጣር አላህ ጤና ከሰጠው አንደኛ ነገ ሰርቶ ይመልሰዋል፣ ሁለተኛ ደግሞ እጥፍ ድርብ አድርጎ አላህ እንደሚከሰው ማመን አለበት። እና ትንሽ ነገር ለምን ተነካኝ ብሎ የሰው ልጅ ሀቂቃ በዚህ ልክ ለነገሮች እንትን ሲል በጣም ነው የሚገርመኝ የነበረው እስከዛሬም። እና አልሐምዱላ በዛ ልክ አልፈተነኝም። ግን ሰዎች እንዲተጸጸቱ የሆነ አእምሯቸው ላይ ብዙ ነገር እንዲመጣባቸው ይፈጥሮባቸዋል። የሚናገሩት ቃላቶች እንደዚህ አርገሹ ብሆን እንደዚህ ከሆነ ብሆን ምናምን የሚሉ ሰዎችም አሉና እኔ በእርግጥ እንዲህ አይነቱ መስሚያ የለኝም። አልሐምዱላ ረብ ልዓለሚን ከዚህ በላይ ሙሲባ አያንጣብኝ። ምናልባት በእኔ ቢሆን ታግቼ ቢሆን ሌላ የሆነ በ ወይ ሽልማት ብለውኝ እንዳሉኝ በእርግጥ ላልሄድም እችላለሁ። ሰበብ ሆኖ ግን ቢሄድ ወይ የሆነ ቦታ እናገኝች ቢሉኝ እኔም ቢያግቱኝ አሁን ላይ እንግዲህ እያየን ነው። በዙ ልጆች እያያዛሉ፣ ይታገታሉ፣ ይደፈራሉ። ሴቶች፣ እናቶች፣ ህፃናቶች፣ ብዙ ነገር በቃ የሙሲባ ትንሽነት ትልቅ ይኖረዋል እንጂ በተለያየ ቦታ እንዲህ አይነት ነገሮች እየደረሱ ነው። እና በእኔ ቢሆን ነበረ ከባዱ እ አልሐምዱሊላህ ረቢል ዓለሚን በገንዘብ ያለፈልኝ እና እህቶችን ወንድሞችን ጭምር በጣም የማመሰግናቸው፣ ስለአፅናናቸው፣ ስለመከራቸው፣ ተሞክሯቸውን ስላካፈላቸው በጣም የማመሰግናቸው የበለጠ የተጽናናሁት እና ወላሂ ሀቂቃ ቃል የለህ ለእናንተ ማለት ነው ብዙዎቻቸው በቃ ስለዚህ እንዴት እንደሆነ አላቀን በቃ ከኔ በላይ ደግ ጣትፎ የደወላቸው ወድ ልጆች ሆነ እንዴት ፍሲቃ ያለቃቸው ሪከርድ ያደረጋቸው ወ ናቸው ልጆች ገንዘብ ትርፍ ነው ምናም ያላቸውኝ ልጆች በ በቃ የሰው ልጅ የአንዱ ስሜት ለአንዱ እንዴት ልሰማዋል እንደሚለው ነገር በጣም ነው የሚገራሙኝ እና እኔስ እንደዛ ነው ይሄ ነው ያሰብኩት ሀቂቃ ማለት ነው እና ሁላችሁንም ላመሰግናቸው ነው ዛሬ የመጣሁት ሲቀጥል ደግሞ ሌቦች በዚህ ልክ በዚህ ልክ ሌናችሁ ንሸጣችሁ መቻል ዘላለም አትኖሩበትም አይደለም። ዱንያ ላይ እንድትጠቃቀሙበትም ይሄ ገንዘብ ለሌላ ለምንም አይደለም። ጀነት አትገቡበትም ወይም ሌላ አማኞችም ከሆናችሁ ገህነብ እና ገነት የሚባል ነገር ያው ወደ ገህነብ እንጂ ወደ ገነት አይመራችሁም። እና ብትጠነቀቁ የሰዎችን ደስታ ባትነጥቁ፣ በቃ በዚህ ልክ ተደራጅታችሁ፣ በዚህ ልክ ተምራችሁ እውቀታችሁን ለሌላ ነገር በተጠቀማችሁበት። ምናልባት ስራ አጥ ከሆናችሁ አላህ ስራ ይሰጣችኋል። እናንተም ሞክሩ የቻላችሁትን ከትንሽ እስከ ትልቅ ማለት ነው እና የሰው ልጅ ከጣረ ከሞከረ የሚያጣው ነገር የለም እንደዚህ ግን ብዙ የለፋበትን ሰው ልጅ ዋጋ የከፈለበትን ጊዜውን እድሜውን የገበረበትን ገንዘብ እናንተ ቀምታችሁ ደስተኛ ምናልባት ለዛሬ ነው ለዛሬ ነው እንጂ ነገ መለሳችሁ ታለቅሳላችሁ። እና ይሄ ነገር ስላለ እንደው በዚህ ልክ በማጭበርበር ለመክበር በአቋራጭ ለመነሳት ባትሞክሩ መልሳችሁ ስለምትወርቁ እመኑን፣ ወላሂ መልሳችሁ ትወርቃላችሁ። ምክንያቱም መጥፎ የሰራ ሰው ተሻግሮ አያውቅም ሁሌም እያደናቀፈው ነው እና ብዙዎቻችሁ የሕግ በህግ ሞክሪ ምናምን ብላችሁኛል። እንሻላ እሱን ሂደት እየሞከርን ነው። እንግዲህ ከአላህ ጋር አላህ በዚህ ትተርፋለ ብሎት ከሆነ አይቀርም። ግን እኛ ጋ ላይ ያለው ህግ ያው ታውቃላችሁ፣ በጣም ይላል የተጨማለቀ ነው። ሀቂቃ በቃ ይህ ነው ብዬ ባለላችሁ ወደፊት ምነግራችሁ ያል ሁሉም ነገር ግን አሁን ላይ ሁሉም ነገር መንገድ ላይ ስለሆነ ይህንም ነው አለላችሁ ግን የህጉ ነገር የተጨማለቀ ነው። አላህ ሀገራችንን ከሌቦች ከዘራፊዎች አላህ ነፃ ይበልልን፣ ህጋችንንም ጠበቅ አድርጎ በቃ ብቻ ድሃ የሚሰራ የሚለፋ ሰው የሚኖርባት ሀገር ንታ ያድርግልን። በቃ ሌቦች ዘርፈው ቀምተው አስለቅሰው የሚኖርባት ሀገር እንዳትሆን፣ እንባ እንዳይበዛባት በቃ ሀገራችንን ነው የጠብቅልን። ሌላ ምንም ወላሂ። ምክንያቱም በአሁኑ ሰዓት አሁን ወደኛ እንግዲህ ህዝቡ አልቅሶ አልቅሶ አልቅሶ ወጣለት። ድርቅ ነው፣ በጣም ድርቅ ነው ማለት ነው። ወደ አዲስ አበባ ምናምን ወደ የተለያዩ አካባቢዎች ዝናብ አለ ይባላል። የኛ ግን ዘንድሮ ወላ ማዚያ የሚባል የለም፣ ቡቃ የሚባል የለም፣ እህል የሚባል የለም። በቃ ሰው ያለቅሳል ያለቅሳል፣ ግን በየት ሰራ ሰላም ይወርዳል? በዚህ እንደዚህ ሀገር የሚያጨማልቁ የሚበክሉ ሰዎች እያሉ በዚህ ደግሞ ሌላው ሚስኪኑ ቢያለቀስ ያው ታውቃላችሁ ምቼ አንዱ አይቅ ባጠፋ ተደዋተ አይደለም የሚባለው በተለምዶ አንዱ ባጠፋው፣ ይኸው አላህም እንግዲህ በድርቅ እየቆላ ነው ያለው። ከብቶቹ ሰው ህዝቡ በቃ እየተጉላላ ነው ያለው። ከብቶቹ ራሱ በሰው ወንጀል ምክንያት ከብቶቹ እየተጎዱ ነው። ሊሞቱ ምንም አልቀራቸውም ላይ ብታውሩ ወደኛ ወደ በተለይ ወደሌላ ወደ ሌላ አካባቢ ዝናብ ካለ በቀኛ ሁሉ ላይ አሁን ከብቶች የሚበሉት አተው በቀሎ ዘንጋዳ የተለያየ ነገር ጥራጥሮች እየተሰጡ ቂጣ እየተጋገረ ንርፎ እየተቀቀለ ነው ከብቶች እንኳን የሚበሉት። ይሄ ሁሉ በማነው? በእኛ ወንጀል ነው በእኛ ክፋት ነው። እና ይሄ ክፋታችን ደግሞ ለማንም አይጠቅም ለማንም ማለት ነው። አላህ ደግሞ እንደውም እንኳንም ሳተላ ነደገብም እንደ ብቻ ሚዲያ ላይ የሚታየው ብቻ አይደለም። ምድር ላይ ስንት የሚሰራ ነገር አለ፣ ስንት የሚሰራ ነገር ማለት ነው። እንዲህ ለጆሮ የሚዘገንን አይን ሙሉ የማይታዩ በተለይ በአሁኑ ሰዓት በቃ ሰው ይገዳደላል፣ ይጨፋጨፋል፣ ይበዳደላል፣ ይዘራረፋል፣ በቃ ብዙ ነገር አለ። ና አላህ ሀገራችንን ከክፉ ነገር ይጠብቅልን። ከጦርነቱም እንግዲህ በቃ ይበለን፣ ከክፉዎችም ደግሞ አስተሳሰባቸውንም በቃ ክፋታቸውንም ሰዎቹን አላህ ንቅል ያድርግልንና፣ እስኪ ዱዓ አድርጉላችሁም። ሀገር ሰላም ሲሆን ነው የሚኖረው። ስደተኛውም ወደ ሀገሩ ተመልሶ በሰላም የሚኖረው ሀገሩ ሰላም ሲሆን ነገሮች ሲስተካከሉ ሰው የሰራውን የለፋበትን ሲበላ ያዘመረውን ሲያጭድ ነው ሁሉም ደስ የሚለው። እና አሁን ላይ ሀቂቃ ያለው ነገር በሙሉ በጣም ከብዷል እና እስኪ ዱዓውን ይቀድማል። በቃ የሆነ ከመያዝ ከመሮጥ በተሻለ የሆነ ዱዓ ማረጉን በራሱ ትልቅ ነገር ነው። ምክንያቱም የሰው ልጅ ይለፋ የሚበላበት የለፋበት የሚበላበት ቦታ እንኳ ያስፈልገዋል። የለፋበት የሚበላበት ሀገር ያስፈልገዋል። አገሩ ላይ መጥቶ የሚሰራበት ስራ ያስፈልገዋል። ስራውን ደግሞ በሰላም እንኳ መስራታቸው ግማሹ በድግምት እናንተ በማታቆሙት ኑሯችሁ እንዲፈርስ ቤታችሁ እንዲፈርስ ስራችሁ እንዲኮላሽ ሰው በጎን ያስጠነቁላል። በጎን ሰው ይዘረፋል፣ በጎን ሰው ይገደላል። የሌለ ነገር የለም ሀገራችን ላይ ነው። ሀቂቅ ሀገራችን በጣም ዱዓ የሚሻት ሀገር ሆናለች። አላህ ይሁንን፣ አላህ ይርዳን። እና ሁላችሁም ወዳችኋለሁ። ስለ ሰጣችሁኝ አስተያየት ስለ አጽናናችሁኝ ለሁሉም ነገር አመሰግናለሁ። እንሻላ አላህ ደግሞ የተሻለ ነገር አለው ሁሌም። ምናልባት ምናልባት ነገ ከነገ ወዲያ እንኳንም ሆነ ብዬ የማመሰግንበት ነገር ሊሆንም ይችላል። አላውቅም እና ሁላችሁም አመሰግናለሁ።